ገዛልኝ ድርጅቱ አውቃለሁ። እሄዳለሁ እፈርማለሁ። ስሄድ ጊዜ ግን ውክልና የተሰጠውና ያህቴ ልጅ እዛ ያስጎብኙኛል። እሄዳአለሁ ልጆቹ ምግብ ሲበሉ፣ ልጆቹ ልብስ ሲለብሱ፣ የተቸገረ ሰው ሲረዳበት ቢቻና ቢቻ ነው ማቀው እኔ ሌላ ነገር የለም፣ እንዲ ነገር የለም ማለት። እንዴት በዚህ ልክ ደፍራችሁ ነው ለእኔ የምትናገሩኝ? በምን ሁኔታ ለምንድ ነው እስር ቤት ማትወስዱኝ? ልጄ አጣጥሩ እስር ቤት ወስዶ ይወርውረኝ። በቃ አለቀ። እኔ ወንጀል ሰርቻለሁ እስር ቤት ወርውሩኝ። ለምን ደው በዚህ ልክ ምትጠይቁኝ? እንዴትስ ደፍራችሁ ለእኔ እንደዚህ ነገር ጠይቀኛላችሁ? አርጅቻለሁ። ሃይማኖተኛ ነኝ። በዚህ እድሜ እንዴት እንደዚህ አይነት ወንጀል እሰራለሁ? በምን ሁኔታ አሁን የአቤል እናት ድርጅቱ የሚያሳይዋት ከላይ ላይ ነው የልጆቹ የሚቀርብ ምግብ ልቅመስ ልጆች የሚበሩት ምግብ ልቅመስ ስል ጊዜ በምንም ተአምር አይሆንም ነው የሚባለው። ትከለክለኛለች። ድርጅቱ ላይ ከሄድኩኝ በኋላ የሆነ ነገር ካየሁም በኋላ ወደ ውስጥ ምናምን ምናምን መግባት አልችልም። የእህቴም ልጅ ትከለክለኛለች፣ ውክልናም የተሰጠው ሰው ይከለክለኛል። ወረቀት ይዞልኝ ይመጣል፣ እፈርማለሁ፣ ትቶ ይሄዳል። ሌላ ስለ ድርጅቱ ጥልቅ ብዬ ለማወቅ አይሰጡኝም ሁሌ አይ ትደክመለሽ፣ አይ አይሆንም፣ ይሄ ጥሩ ነገር አይደለም፣ ይሄ እንደዚህ እንደዚህ ብሎ ሁሌ ይከለክሉኛል። ምን እንደሆነ አላውቅም። ያ ነገር ውስጤ ሁሌ ጥርጣሬ ውስጥ ነው የሚኖረው። ሁሌ ጠራጠራለሁ። ለምን ልጆቹ የሚቀርብላቸው ምግብ ለምንድነው ማልበላው? ለምን በላ ለምን ይከለክሉኛል? ሁሌ የልጆች ምግብ ልቅ መስል ጊዜ አይሆንም ብሎንም ይከለክሉኝ ለምን ከወንድሜን ጋር እናወራለን። ድርጅቱ እንዴት አየሽው እንዴት ነው? አይ አሪፍ ነው። እኔ ማግዘህ ነገር ምናለው? ምንም ብቻ አንቺ ወረቀቱን መፈረም ነው ሂደሽ፣ አንዳንዴ ቼክ አድጊያቸው እንጂ ሌላ ምንም የሚያሳስብ ነገር የለም ነው የሚለኝ። በምን ሁኔታ ሰሞኑ እንኳን ግብር በጣም ከሀይለኛ የሆነ ግብር መጥቶብኝ እኔ መከፍለው የለኝም። አቤል በዚህ ጉዳይ ላይ ምንም ነገር አያውቅም። ምክንያቱም አቤልም ስለ ወንድሜ የሆነ ነገር ስለ ወንድምሽ አንድ ነገር እንዳታነሽልኝ ነው ይሄ አቤልም ተናግረዋል። ከአጎቴ ጋር በጣም ጸቡ ውስጥ የገባንበት ነገር አለ። ላይደርስብኝም ላደርስበትም ተለያይተና ነው ያለው። እሺ እሷ እሷ ደግሞ እሱም ደግሞ ስለ አቤል ሳነሳለት ምንም አይነት ነገር ሊመልስልኝ አይችልም አለች። ስለ አቤል አታንሽሊ ነው የሚለው አለች አቤልም እንደዛ። ስለዚህ ለአቤል ድርጅቷ አልነገርኩትም። ለምን ብሎ ሲጠይቃት ሊሆን እንዳትነግሪው አቤል፣ ይሄ ድርጅት እንደተከፈተ አቤል እንዳያውቅ በፍጹም እንዳያውቅ እሺ ካለበት ስራ አውጣውና ሌላ ሀገር ውሰድልኝ። ይሄ ስራ በጣም ያደክማል መ ወስዶ አለሁ። ቆይ ተረጋጊ፣ ትንሽ ጊዜ ሊቆይና አውጣለሁ። እሺ ድርጅቱ በአቤል ስም ይሁን፣ አቤል ከጎን ይሁን። ውክልና የሌላ ሰው ከሚሰጥ ለአቤል ሊሰጠው ሰው ጊዜ። በምንም ተአምር ስለዚህ ድርጅት አቤል ማወቅ የለበት። እዩትም አቤልን ለማጥመት ሆነ ብሎ አቤል ወንጀል ውስጥ ለመክተት በገዛ እህቱ ስም ከጀርባ ግን ወንጀል ይሰራበታል ስለዚህ እሷ አምልክ ናት ብትናደድም ይገባታል። ምክንያቱም ጥሩ ስለ ሲሰራበት ብቻ ነው የምታየው። በአቤል እናት ስም ወንጀል የተሰራ ወንጀል የሚሰራበት ድርጅት በአቤል እናት ስም ተከፈተ። አቤል ሊያቅ አይፈለግም። አቤል በድርጅቱ ላይ ምንም አይነት ነገር ሊሳተፍ አይፈለግም። ድርጅቱ እንኳን እንደተከፈተ አቤል ሊያቅ አይፈልግም። ውክልና ለአቤል ሊሰጡ አይፈልግም። በምንም ነገር በቃ ስለ አቤል ምንም አቤልን ድርጅቱ መከፈት አያቅም። ለምን ወንድሜ እንዳትናገር በሎ ቃል አስገብቶኛል አለች። ይሄ ድርጅት እንዳለ ድርጅቱ በስምሽ እንዳለ እንዳትናገሪ ብሎ ቃል አስገብቶኛል። ያ ቃሌ ላጠፋ አልፈልግም። ይሄም ልጄ ነው፣ ያ ወደ ወንድሜ ነው። ወንድሜ እንደዚህ አይነት ወንጀል ከሰራ እኔ በ24 ሰዓት ውስጥ ከውጭ ሀገር አስመጣዋለሁ ነው ያለችው። እሺ ወንድሟ ውጭ አገር ከሆነ ከትላንት ወዳ የተገኘችዋ ልጅ ለምንድን ነው ልጅ አገረዱ የሆኑ ሴቶች ያላገቡ ሴቶች ከክፍለ አገር አምጥተው ለእሱ እናስረክባለን ማለት መቶ ከህቱ ጋር ሳይገናኝ ነው የሚሄደው። የእኔ ጥያቄ ወይስ ምን አይነት ድራማ የተሰራ ነው? ለምን በአቤል ላይ በዚህ ልክ ይሰራል? የአቤል እናት በጣም ኦቨር ሆኗ ነው የተናገረችው። በጣም ነው የተናደደችው። እንዴት እንዴት በዚህ እድሜ እንዴት እንደዚህ ወንጀል ነገር ስራለሁ? ስለዚህ እስር ቤት ውሰዱኝ ነው፣ አንተም ልጄም እስር ቤት ውሰዱኝ፣ እስር ቤት አሰሩኝ። እኔ ጨዋ አይደለሁም? ማልማሟም እንዴት እንደዚህ ነገር ስራለሁ? በእርግጥ ወረቀቱ መቶ ሲፈርም ምን ሲል አቤል አጠገቤ ቢሮ ደስ ይለኛል ምክንያቱም አቤል በጣም መወደውና በጣም መሳሳላት ልጄ ነው ወረቀቱ ያነብልኝ ነበር ምን እንደሚል ያነብልኝ ነበር ውክልና ለእሱ ቢሰጠው እያንዳንዱ ያውቅ ነበር ግን ይሄ በሙሉ ሊያውቅ ወንድሜ አይፈልግም በቃ ቃል አስገብቶኛል ያ ቃሌ ደግሞ ላጠፍ አልፈልግም ወንድሜ ልጄም ላጠው አልፈልግም ወንድሜም ላጠው አልፈልግም በመሀል ነው በቃ መሀል የሆንኩት ነው ያለችው ስለ ወንድሜ መናገር አልችልም። ስለ ልጅ መናገር አልችልም። ሁለታቸውም አይፈላለጉም ነው ያለችው። ስለዚህ አሁን ችግሩ ምንድን ነው? ይህን አህል አቤልን ለመጣል ሆነ ብሎ የተነሳ አጎት ነው። አቤልን ለመጣል የተነሳ አጎት ነው። ለምን ብትሉኝ፣ አቤልን ለመጣል፣ አቤልን ወንጀል ውስጥ ለመክተት፣ አቤልን እስር ቤት ለመክተት፣ አቤልን ለመግደል ባይፈልግ ኖሮ አጎት ይሆን ኖሮ ይህን አህል ነገር በእናቱ ስም አድርጎ ወይስ በእህቱ ስም አድርጎ አቤልን ወንጀል ውስጥ እንዲገባ አያደርጉም ነበር። እሺ፣ ለእናቱ ድርጅት ተከፈተለት እና አቤል በዚህ ጉዳይ ላይ ለምን የሚገባ ማለት እህቱም ወንጀለኝ አድርጎ እስር ቤት ሊከታት አቤልን ወንጀለኝ አድርጎ እስር ቤት ሊከተው ፈልጎ ነው። ምንድን ነው? እኔ ያልገባኝ ነገር ምንድን ነው? ወንድም ተብዬ ውጭ ሀገር ተቀምጦ እንግሊዝ ሀገር ተቀምጦ ኢትዮጵያ ያሉ ሰዎችን እናትና ልጅ ማባላት፣ እናትን ጭራሽ የሌለችበት ነገር ምደረግ። ሁለተኛ ደግሞ ድርጅቱ በአንቺ ስም ተከፈተ ተባለ። ስለ ውስጡ ልታውቋ አይፈልግም ውስጡ ልትጎበኝ አይፈልጉም። በቃ ያኔ ከላይ ላይ የሆነ ፊት ፊት የሚባል ነገር አለ አይደል? ከላይ ላይ አይታ እንድትወጣ ነው የሚደረገው። በጠገቧ ጥሩ ምግብ እንዲበሉ፣ ጥሩ ልብስ ማልበስ፣ የተቸገሩ ሰው መርዳት፣ ያ ያ ነገር ነው የሚያሳያት። ሌላ የሚሰራው ወንጀል ይሄ ያጸያፊ የሆነ ለመስማት የሚከብድ ነገር የሚሰራበት ድርጅት መሆኑ ልታቅም፣ ልትረዳም፣ ልታይም አይፈልጉም አለች። እሷ እኔ አላቅም፣ አላየሁም፣ አልሰማሁም ጭራሽ ሊሰማም ላይም አልፈልግም ነው ያለችው። ወንጀለኛ ከሆንኩኝ እስር ቤት ወሰዱኝ። አዎ፣ የአቤል እናት ነኝ። አዎ፣ ድርጅቱ በእኔ ስም ነው የተከፈተው። አዎ፣ ፈርማለሁ። ነገር ግን እኔ ጥሩ ነገር ሲሰራበት ነው የማውቀው። ስለዚህ ጥሩ ነገር የሚሰራበት ድርጅት ለምንድን ነው በመጥፎ ነገር ለምን ይነሳል? አቤል እናቱ ነኝ አውቃለሁ። ወንጀለኛ ከሆንኩ ይሰራኝ። ለእውነት እኮ ነው የቆማችሁት። እውነት ትመነምናለች እንጂ አትበጠስም። አቤል ላይ ወንጀል ተሰርቶ ነበረው እንደዚህ ነገር አድርጓል፣ እንደዚህ ነገር አድርጓል ተብሎ ነበር። ግን አቤል ወንጀለኛ አይደለም። ስለዚህ አሁን እስር ቤት ውሰዱ ነው ያለችው። ለምን እንደዚህ ነገር እንዴት ድፍረት ቢኖርህ ነው እኔ እንደዚህ ነገር የተናገርክኝ በምን ሁኔታ? እኔ እኮ እናት እኮ ነኝ። እኔስ እንዴት እናት ሁኜ የልጅ እናት ሁኜ ልጅ ኑሮኝ የአቤል እናት ሁኜ ልጄን ወንጀል ወንጀል ያሳደደ እኔ እንዴት ወንጀል እሰራለሁ? በምን ድፍረት ሁነ ይህ ነገር የጠይክኝ ነው ያለችው። ሉኡል ምን ይበል? ሉኡል ምን ይበል? ሚዘውን ነው የጠፋው። አንገቱ ደፋ አፈራ። ምክንያቱም መጀመሪያ ሉል ተናግሮ ነበር ይሄ የአቤል እናት አትሰራም በእሷ ስም ነው ወንጀል የሚሰራው በእሷ ስም ተከፍቶ ወንጀል የተሰራበት ነው ነው ይሄ ነገር ሉልም ተናግሮ ነበር እንኳንም አቤል አጠገቡ አልተቀመጠም እዛ ጋር አቤል አጠገቡ ቁጭ ብሎ ይሄ ነገር ብትጠየቅ ታየኝ እኮ በሉል ላይ ይሄን ያህል የሆነች እናት ምንም አልቀራትም እኮ እኔ በጣም ነው ያሳዘነችኝ እውነት ይሄ ነገር እናት ትሰራለች ብሎ ማንም አይገምትም። ግን ይህ የተረገመ ወንድሟ ነው። ይሄን ል ልጅና እናት እንዲባሉ፣ ልጅና እናት እንዲጠሉ፣ እሷን ወንጀል ውስጥ እንድትገባ ያደረጋት አያቸው። አንዳንዴ ከአቅም በላይ እኔ ብቻ ለመናገር ምንም ነገር ለመናገር አልፈልግም፣ ምንም ነገር ለመናገር አልፈልግም። እኔ የአቤልን እናት በጣም ነው ያሳዘነችኝ። በጣም ወንድም ተብዮ የሚወዳት መስሎ ያልሆነ ወንጀል ውስጥ እንድትገባ ነው ያደረጋት። እሷ ስታይ ጥሩ ነገር እንዲሰራ፣ እሷ ያላየች ጊዜ ደግሞ የሰውን ሕይወት ለማጥፋት ሰውን ያልሆነ መንገድ እንዲገባ ማድረግ የሚሰራ ድርጅት ነው። ለነገው በፊት የተያዙ እኮ ተናግረው ነበር። ድርጅቱ ሁለት አይነት ነው። ከላይ አሪፍ ነው፣ ከታች ደግሞ በጣም አስቀያሚ የሆነ ድርጅት ነው ያሉት ነበረው። ስለዚህ የአቤል እናት ልትጎበኘው በምትሄድ ሰዓት የምታየው ላይ ብቻ ነው፣ እታች አታየውም። ሌላ ወንጀል የሚሰራው ነገር አታየውም። እሷም አለች ምንም ነገር የማየው ነገር የለም፣ ጥሩ ነገር ነው የማየው። ስለዚህ ያ ጥሩ ነገር በመሰራቱ ወንጀለኛ ከሆንኩኝ ያው አሁን እስር ቤት ውሰዱ አሳስሩኝ፣ ወይ አንተ ወይ ልጄ ፖሊስ ጠርታችሁ አሳስሩኝ። ምክንያቱም አኔ ጥሩ ነገር የሚሰራ ድርጅት ነው የማውቀው። ሰሞኑን ግብር ከአቅሜ በላይ የከፈትኩት እሱም ለወንድሜ የጠይቄው ብር ልኮልኛል ምክንያቱም ብዙ ግብር መጣ። ይሄ ዘጋ ይቅር ቤት ይናደራይ አይሆንም፣ ለእኔ ልክልሻለሁ ብሎ ለራሴም ነው ለወጪም፣ ለልብሴም የዛው የሚደረግ ነገር ልኮ ከፍዬ ቦታ ቦታ አድረኩኝ። ያ ነገር እንኳን ለአቤል ላማክረው አስቤ፣ አቤልን ፈቃደኛ ስለማይሆን አላማክርኩትም ነው ያለችው። አስቦት ይሄን ነው ዋናው።